ግጭቱ ከፈነዳ ከቀጠናው አልፎ ለአውሮፓ መዘዝ አለው ተቋሙ። በኢትዮጵያና በኤርትራ መሀል ግጭት ከተነሳ ለቀጠናው ከባድ መዘዝ እንደሚያመጣ አንድ ዓለም አቀፍ ተቋም አስታውቋል። በዝርዝር ዘገባው እንመለከተዋለን። በሌላ ዜና በጄኒቫ እየተካሄደ ባለው የተመድ ጉባኤ 44 ሀገሮች በኢትዮጵያ ያለው የሰብአዊ መብት ያሳስበናል ሲሉ ገለጹ። በመረጃችን ይዘነዋል። እንዲሁም ዛሬና ነገ የሚካሄደው የስብከተ ወንጌል አገልግሎት ለተሽከርካሪ ዝግ የሚሆኑ መንገዶች ይፋ ሆኑ፣ የሚሉት እና ሌሎች አጭር ዘገባዎችን በዚህ የመረጃ ሰዓት አካተናል። ሰላም ጤና ስጥልኝ። በመላው ዓለም የምትገኙ የዩቱብ ቻናሌ ቤተሰቦች፣ ወደ ሰዓቱ ወዲ ያስኩላችሁ መረጃዎች አልፋለው አብረን እንከታተለው። በቅድሚያም ከአገር ውስጥ መረጃ፣ ግጭቱ ከፈነዳ ከቀጠናው አልፎ ለአውሮፓ መዘዝ አለው። ተቋሙ በኢትዮጵያና ኤርትራ መሃል ግጭት ከተነሳ ለቀጠናው ከባድ መዘዝ እንደሚያመጣ አንድ ዓለም አቀፍ ተቋም አስጠነቀቀ። ይሁንና ተቋሙ ግጭቱ ከፈነዳ የኢትዮጵያ የውስጥ ቀውስ ይባባሳል ሲልም ተደምጧል። ከዚህም በተጨማሪ በድንበርና በባህር በር ጉዳይ አገራቱ ድርድር እንዲያደርጉም ጠይቋል። ይሁን እንጂ ክሊንግዲን የተባለ የኔዘርላንድ የምርምር ተቋም የኢትዮ ኤርትራ ሰሞነኛ ውጥረት አስመልክቶ ማስጠንቀቂያ አወጥቷል። ተቋሙ ሁለቱ አገራት ወደ ግጭት እንዳይገቡ የአውሮፓና የአፍሪካ ሕብረትን ጨምሮ ሀያላን አገራት ዲፕሎማሲያዊ ጫና እንዲያደርጉም ጠይቋል። በመሆኑም ኢትዮጵያና ኤርትራ ወደ ግጭት ከገቡ ከባድ ቀውስ ሊፈጥር ይችላል በማለት ተናግሯል። ተቋሙ የአውሮፓና የአፍሪካ ሕብረት ሁለቱን አገራት ችግራቸውን በሰላም እንዲፈቱ የዲፕሎማሲ ስራ እንዲሰሩም ጥሪን አቅርቧል። ሁለቱም አገራት ተቋሚዎቻቸውን ከመርዳት ይታቀቡ ያለም ሲሆን በድንበርና በባህር በር ጉዳይ ንግግር እንዲጀምሩም አስጠንቅቋል። በየካቲት አጋማሽ በኤርትራ ወታደራዊ ግዳጅ መታወጁን ያስታወቀው ተቋሙ ይህም በአገሪቱ መሃል ግጭት ሊቀሰቅስ ይችላል የሚለውን መላምት የሚያጠናክር ነው ብሎታል። ግጭቱ ከተቀሰቀሰ በቀውስ ውስጥ ለሚታመሰው የአፍሪካ ቀንድ ቀጠና ተጨማሪ ራስ ምታት ነው ያለ ሲሆን ከቀጠናው አልፎ ለአውሮፓ መዘዝ ይዞ መምጣቱ አይቀርምም ብሏል። ይሁንና ኤርትራ የአብይ አህመድን የባህር በር ፍላጎት እንደ ስጋት ትመለከተዋለች የሚለው የተቋሙ የማስጠንቀቂያ ሪፖርት ከግብፅ ጋር የምታደርገው ግንኙነትም የዚህ ስጋት ውጤት እንደሆነም አንስቷል። በሌላ ዜና ኢትዮጵያ በአልሸባብ ኢላማዎች ላይ የፈጸመችው የአየር ጥቃት በሶማሊያ እውቅና ነው ሀገሪቱ ስትል አስታወቀች። የኢትዮጵያ አየር ኃይል በሶማሊያ መካከለኛው ሸበሌ ክልል በአልሸባብ ታጣቂዎች ላይ ኢላማ ያደረገ የአየር ጥቃት ማካሄዱን የሶማሊያ መከላከያ ሚኒስትር በዛሬ ዕለት አረጋግጧል። ይሁንና የሀገሪቱ የመከላከያ ሚኒስትር አብዱልቃድር መሐመድ ኑር እንደገለጹት የኢትዮጵያ ኃይል በአልሸባብ ምሽግ ላይ የሚሳኤል ጥቃት የተፈጸመው ከሶማሊያ ፌዴራል መንግስት ጋር በመተባበር እንደሆነም ገልጿል። ይሁንና ያለ መንግስት እውቅና በሶማሊያ ምንም አይነት የአየር ጥቃት ሊፈጸም አይችልምም ብለዋል። ይሁን እንጂ በኦፕሬሽኑ ስለደረሰው ሞት ወይንም ጉዳት ዝርዝር መረጃ ከመስጠትም ተቆጥቧል። በመሆኑ ሚኒስትሩ የአንካራው ስምነት በአልሸባብ ላይ ለሚወሰዱ የጋራ ጥረቶች ማዕቀፍ መሆኑን በመጥቀስ የሶማሊያና የኢትዮጵያ የጸጥታ ትብብር እየጨመረ መምጣቱንም ገልጸዋል። ይህ በእንዲህ እንዳለ የኢትዮጵያ አየር ኃይል ሰሞኑን የአልሸባብ ወታደራዊ ይዞታዎችን መደብደቡን ሶማሊያ ጋርዲያን መዘገቡ የሚታወስ ነው። በሌላ ዜና ዛሬና ነገ በመስቀል አደባባይ በሚካሄደው የስብከተ ወንጌል አገልግሎት ለተሽከርካሪ ዝግ የሚሆኑ መንገዶች ይፋ ሆኑ። መራ ግብሩ ተጀምሮ እስከሚጠናቀቅ ድረስም ለተሽከርካሪ ዝግ የሚደረጉ የተወሰነ መንገዶችን የአዲስ አበባ ፖሊስ ይፋ አድርጓል። በዚህ መሰረት በሁሉም ቀናት ከቀኑ አምስት ሰዓት ጀምሮ ፕሮግራሙ እስኪጠናቀቅ ድረስ ከኦሎምፒያ ወደ መስቀል አደባባይ፣ ኦሎምፒያ አደባባይ ላይ፣ ከጥላውን አደባባይ ወደ ሳን ጆሴፍ መብራት፣ ጥላውን አደባባይ ላይ፣ ከለጋሃር መብራት ወደ መስቀል አደባባይ፣ ለጋሃር መብራት ላይ፣ ከቴሌ ማቋረጫ ወደ ስታዲየም፣ ቴሌ ማቋረጫ ላይ ከሐራምቤ መብራት ወደ መስቀል አደባባይ ሐራምቤ መብራት ላይ ከብሔራዊ መንግስት ወደ መስቀል አደባባይ ብሔራዊ መንግስት ላይ ከቅዱስ ዑራኤል አደባባይ ወደ መስቀል አደባባይ ባምቢስ መቅረዝ ሆስፒታል መታጠፊያ ላይ የሚዘጋ ሲሆን አሽከርካሪዎች አማራጭ መንገዶች እንዲጠቀሙ የአዲስ አበባ ፖሊስ አሳስበዋል። በመቀጠል በጄኒቫ እየተካሄደው ባለው የተመድ ጉባኤ አርባ አራት ሀገሮች በኢትዮጵያ ያለው የሰብአዊ መብት ያሳስበናል ሲሉ ገለጹ። በስዊዘርላንድ ጄኒቫ እየተካሄደ ባለው የተባበሩ መንግስታት ድርጅት 58ኛው የሰብአዊ መብቶች ጉባኤ አርባ አራት ሀገሮች በኢትዮጵያ ያለው የሰብዓዊ መብት አያያዝ ሁኔታ ያሳስበናል ሲሉ መግለጫን አወጥተዋል። እንደ ኤውሮፓያን አቆጣጠር ከየካቲት 24 ቀን 2025 ጀምሮ እየተካሄደ ባለው ጉባኤ የአውሮፓ ህብረት ተወካይ አገሮቹን በመወከል የካቲት አራት ቀን ባቀረቡት መግለጫ ሐሳብን በነጻነት መግለጽ፣ ሰላማዊ ሰልፍ ማድረግና መደራጀት ያሉ ያለ ገደቦች በመጥቀስ ጋዜጠኞችን፣ የሲቪል ማህበረሰብ ድርጅቶችንና የመብት ተሟጋቾችን ማፈን አሳሳቢ ናቸውም ብሏል። በተጨማሪም በመንግስትና መንግስታዊ ባልሆኑ አካላት የሚፈጸሙ የመብት ጥሰቶች አሳሳቢነት እየጨመረ መሆኑን የተመድ ከፍተኛ የሰብአዊ መብት ኮሚሽን መረጃ ዋይ በማድረግ እንዲስተካከሉም አሳስቧል። ይሁን እንጂ የንጹሐን ግድያ፣ ማንገላታት፣ ማሰቃየት፣ በኃይል መሰወር፣ ዜጎችን ከጉጭ በቁጥጥር ስር መዋልና መሠረተ ልማቶች ማውደም መቆም አለባቸውም ተብሏል። በመጨረሻም ከውጭ የበሽር አላሳር ደጋፊዎች በከፈቱት ጥቃት ሰባ ሰዎች ሕይወታቸው አለፈ። በቀድሞ የሶሪያ መሪ በሽር አላሳር ታማኞችና በአዲሱ መንግሥት የጸጥታ ኃይሎች መካከል በተካሄደ ከፍተኛ ውጊያ ከሰባ በላይ ሰዎች ሕይወታቸው ማለፉ ተሰምቷል። ይሁንና በታኅሳስ ወር የ50 ዓመታቱን የአሳድ አስተዳደር ከስልጣን ያስነሳው አዲሱ የሶርያ መንግስት ሀገሪቷን ለማረጋጋትና መንግስታዊ ቁመናን ለመላበስ ጥረት እያደረገም እንደሚገኝ ተጠቁሟል። ሆኖም የበሽር አልአሳድ መንግስት ደጋፊዎች በብዛት ከሚገኙባቸው አካባቢዎች አልፎ አልፎ በሚያጋጥሙች ግጭቶች እየተፈተኑም ይገኛሉ። ይሁን እንጂ የትላንቱ ውጊያ የተከሰተው ላታኪያ በተባለች የባህር ዳርቻ ከተማ የመንግስት ጸጥታ ኃይሎች ለደህንነት ስራ እየተንቀሳቀሱ ባሉበት ወቅት ከታጣቂዎች በተፈጸመባቸው ድንገተኛ ጥቃት መሆኑም ታውቋል። የሶሪያ የባህር ዳርቻ ከተሞች የበሽር አላሳድ ቤተሰቦችና የቀድሞ ከፍተኛ ባለሥልጣናት እንዲሁም የአላውቲ ሙስሊሞች መኖሪያም ናቸው። ይሁንና መቀመጫውን በሶሪያ ያደረገው ስቴፕ የዜና ወኪል ይዞት በወጣው መረጃ መሰረት የመንግሥት ጸጥታ ኃይሎች ወደ ሰባ የሚጠጉ የቀድሞ ያገዛዙ ተዋጊዎችን ሲገድሉ ከ25 በላይ የሚሆኑት ደግሞ በጃብሌ እና አካባቢው መያዛቸውን ዘግቧል። በሌላ በኩል በጦርነት ወቅት የአማጽያን ጠንካራ ይዞታ በነበረባቸው አሊፖ እና ሆምስ አካባቢዎች ማንነታቸው ካልታወቁ ታጣቂዎች ጋር የመንግስት የጸጥታ ኃይሎች ውጊያ ከፍተው እንደነበርና ከፍተኛ የጦር መሳሪያ ድምፅ መሰማቱን ቢቢሲ ዘግቧል። በመቀጠል ትራምፕ ለኢራኑ ሐሚኒ የኒውክሌር ድርድር ለመጀመር ደብዳቤን ላኩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የኒውክሌር ድርድር ለመጀመር ለኢራን ጠቅላይ መሪ አያቶሊ አሊ ሐሚኒ በይፋ ደብዳቤ መላካቸውን ተናገሩ። ፕሬዚዳንቱ ከፎክስ ኒውስ ጋር ባደረጉት ቆይታ ቴህራን ዳግም ወደ ንግግር ትመለሳለች ብለው እንደሚጠብቁም ገልጸዋል። ይሁንና የኢራን ጉዳይ በሁለት መንገዶች ሊፈታ ይችላል፣ በወታደራዊ አልያም ስምምነት ላይ በመድረስ እኔ የኢራን መልካም ህዝብ እንዳይጎዳ ስምምነቱን እመርጣለሁ ሲሉም ነው ያብራሩት። የኢራን ባላንጣ የሆነችው እስራኤል ስትራቴጂካዊ አጋር አሜሪካ ቴራን ወደ ድርድር ተመልሳ ስምምነት ካልፈረመች ምን ሊፈጠር እንደሚችል በዝርዝር ባይጠቅሱም ሌላ ኒውክሊየር የታጠቀ ሀገር እንዲኖር አንፈቅድምም ብሏል። ይሁንና ኢራን በትራምፕ ተልኳል ስለተባለው የድርድር እንጀምር ደብዳቤ እስካሁን አስተያየትም አልሰጠችም። በመሆኑም ፕሬዝዳንት ትራምፕ በመጀመሪያ የስልጣን ዘመናቸው 2018 ኢራን ከአምስቱ የጸጥታው ምክር ቤት ቋሚ አባላትና ከአውሮፓ ህብረት ጋር በፈረንጆቹ 2015 ከተፈራረመችው የኒውክሌር ስምነት ሀገራቸውን አስወጥተው በቴህራን ላይ ዳግም ማዕቀቦች እንዲጥሉ ማድረጋቸውም ይታወሳል። በመካከለኛው ምስራቅ ሆነ በመላው ዓለም የተጀመሩ ግጭቶችና ጦርነቶችን በማስቆም ሰላም ሰሪ መሪ በመባል በታሪክ መወሳት ፈልጋለሁ የሚሉት ትራምፕ ዳግም ወደ ነጩ ቤተመንግስት እንዲገቡ ከቴራን ጋር መደራደር እንደሚፈልጉ ማሳወቃቸውንም ሮይተርስ አስታውሷል። ኢራን የኒክሌር ጦር መሳሪያ ባለቤት መሆን የለባትም ሲሉ በተደጋጋሚም ተናግሯል። ይሁን እንጂ ቴራን በበኩሏ ለትራምፕ ሁለት ዓይነት መልሶችን ስትሰጥ ቆይታለች። የሀገሪቱ ጠቅላይ መሪ አያቶሊ አሊ ሃሚኒ ትራምፕ ስምምነቱን የ2015ቱን የኒክሌር ስምምነት ቀዶ ጥሎታል ከአሜሪካ ጋር መደራደር እንደማያዋጣ በልምድ አረጋግጠናል ባይ ናቸው። ለዘብተኛው ፕሬዚዳንት መሱድ ፔዚሽካን እና የኢራን ውጭ ጉዳይ ሚኒስትር ደግሞ ዋሽንግተን የሁለቱም አገራት ጥቅም የሚያስጠብቅ ስምምነትን የምታቀርብ ከሆነ ለመደራደር ዝግጁ መሆናቸውንም ገልጸዋል። ይሁንና በቻይና አደራዳሪነት ከትሄራን ጋር ግንኙነት ለማደስ የተስማማቸው ሳውዲ አረቢያ በቅርቡ አሜሪካና ኢራንን ለማቀራረብ ፍላጎት እንዳላት ማስታወቋም ይታወሳል። የቴህራን አጋር ሩሲያም ዋሽንግተንና ቴህራንን ለማሸማገል ጥሪ ማቅረቧም ተዘግቧል። ይሁንና የሩሲያ ምክትል ውጭ ጉዳይ ሚኒስትር ሰርጌይ ራይብኮቭ ከኢራን አምባሳደር ካዛማ ጃላኒ ጋር ሲመክሩ ክሬምሊን ኒውክሌር የሚያነታርካቸውን ሀገራት ለማስማማት ቁርጠኛ መሆኑን መናገራቸውን የሩሲያ ውጭ ጉዳይ ሚኒስትር አስታውቋል። ክቡራን አድማጮች፣ ለሰዓቱ ብታረምጧቸው ብዬ መራርጥኩላችሁ መረጃዎች እነዚህን ይመስሉ ነበረ። ለሌሎች ሀገራዊ ወቅታዊ ታማኝ መረጃዎች አዘረስ ሚዲያ ኒውስን በመከታተል ተጨማሪ መረጃዎችን ማግኘት ትችላላችሁ። ከሰዓታት በኋላ በሌሎች በአዳዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸርን ቆይ